ናህኑ ቀውሙን አአዘነላህ ናህኑ ቀውሙን አአዘነ። እሺ አሁንም ማቀርብላችሁ ትንሽዬ ጽሁፍ ነች። ዝግጁ ናችሁ? በጣም ቁም ነገር ስለሆነ ተመስጣችሁ እንድትሰሙ ነው እምፈልገው። ቢስሚላ ጽሁፋ በደረስኩበት ትላለች እኔ ባለሁበት ዓለም ላይ እኔን የሚያክል ነገር የለም። በዚች ዓለም ላይ ትልቁና ዋናው ነገር እኔ ነኝ። እነሆ ልወለድ አንድ ቀን ቀርቶኛል። ያው መወለድ ሰርግ አይደል? አዲስ እንደሚያገባ ሙሽራ ሽር ጉድ ላይ ነኝ። እንግዲህ በዚህ መሀል። ልቤና አእምሮዬ ይጨቃጨቃሉ። ልቤ እንዲህ ይላል፣ እጅግ የተከበርከው ሳስ ሆይ በአላህ ፍቃድ ላለፉት ብዙ ሺህ ደቂቃዎች በዚህ ዓለም ላይ ለብቻህ ኖረሃል። አእምሮ ይመልሳል። እውነት ነው። ላለፉት በርካታ ሺህ ደቂቃዎች በአላህ ፍቃድ በዚች ዓለም ላይ ለብቻ ቦርቅ ያለው ፈንድቅ ያለው አልሐምዱሊላህ። አሁን ይበቃኛል፣ ወደ ቀጣዩ ዓለም በህይወት የምሸጋገርበት ቀን ደረሰ። ለካ ከዚሁ ቀደም ብለን ስለ ቀጣዩ ዓለም በመረጃ ብንዘጋጅ ምን ይመስልሃል? ልቤ ነው የሚለው በመረጃ የምን መረጃ? በእናያት ዝም በል። ወደ አዱንያ እኮ ነው የምንሄደው። መረጃ ምን ያደርጋል? ራሴን በማሳመር ላይ ተጠምጃ ያለው ልቤ ይቀጥላል። ለመረጃ ያህል ጥቂት የሰበሰብኳቸውን ልንገርህ። ቀጣዩ ዓለም አዱንያ እጅግ በበርካታ ፈተናዎች የተጋረጡበት ከዓለም ጥግ እስከ ጥግ በፈሳድ የተዘፈቁ ሰዎች የሚኖሩበት ባለስልጣኑ ህዝቡን፣ ሀብታሙ ድሃውን የሚበድልበት ከሁሉም በላይ ሸይጣን ጭራውን እያቁላላ ምላሱን እንደ እባብ ምላስ እያምታታ እያልመጠመጣ፣ እረ በቃ ምንድን ነው የሚበቃው? በቃ በቃ፣ እንደ ምንም ይሁን ምን እወለዳለሁ ብያለሁ። እወለዳለሁ አለቀ። ሌላ የምፈልገው ነገር አለ እኮ መረጃ ያስፈልገናል። አዱንያ በፈደጥና፣ በቃ በእናትህ ዝም በል? መረጃ ሳይሆን ስፖንሰር ነው የሚያስፈልገን። ከዛ ስፖንሰር ፍለጋ ወጣን ማለት ነው። እዚህ ምድር ላይ ከተወለድኩ በኋላ የት ትኖራለህ ለሚል ነገር አትጨነቃለህ። እና አብዱል መጂድ ጠቅላላ ስራ ተቋራጭ ቤት እሰራልሀለሁ አለኝ። ቴንክ ዩ ብዬ ሳላ በቃ ዞር ስል ብሎኬቱን ያቀርባለሁ አለ። ባላ ሞባ ላ ስጥልኝ በብሎኬት ብቻ እኮ ቤት ተሰርቶ አያምርም፣ ቀለሙን ደግሞ ሲልኮት ነው ያለው አሉ ሀጂ ሱልጣን። አላሁ አክበር ይህ ነገር ወዴት ወዴት እየሄደ ነው ብዬ ሳላ በቃ እሺ፣ ባዶ ቤት ውስጥ ነው ወይም ኖረው ስል፣ ላቭ ዲኮር መጣ። ኢንቴሪየሩን እኔ ዲኮር አረግልሃለሁ። አላህ ያሳድግህ፣ ሳይድ ጓደኛ ነው። እሱን አመስግኜ ዞር ስል ደግሞ አድራሻ እንዲታወቅ ትልቅ ባነር አሰርቼ እዚህ ጋር ሰቅልልሃለሁ ብሎ ማን ይመጣል ስማርት ማተሚያ እና በህይወት ስንኖር ይሄ ብቻ ነው የሚያስፈልገው? አይደለም፣ ዋናው ምግብ ነው። እሺ ምግብ ምንድን ነው አልኩኝ። ሰላዲን አው ከተወለድክበት እስከ ምትሞትበት ቀን ድረስ አላህ ሱቄን ካልዘጋብኝ እኔ ጋ የመጣ ጣፋጭ ዳቦና ትኩስ ኬኮችን መመገብ ትችላለህ። ይሄን ስፖንሰር ነኝ። እሺ፣ ከቤቴ እስካንተ ቤት በምን ልምጣ? ሳምፖሎ ሞተርስ፣ ኦባማ እና አክረም እንግዲህ የሰፈሬ ልጆች ናቸው። አመሰግናለሁ። በዚህ መልኩ በዱንያ ያለው ነገር እንደሚሟላልኝ ቃል ተገባልኝ እና ለመወለድ ዝግጅቴን ቀጠልኩኝ። ልቤ አሁንም ይሞግታል እኮ፣ መረጃ ያስፈልጋል። አዱንያ በዱንያ በፈተና የተሞ ዝም በልበናት አካል የምን ያህል እንደ ተበደለ አታይም እንዴ? አእምሮ የምን ያህል እንደ በሰለ አታይም እንዴ? የዛሬ ዘጠኝ ወር ምን አክል ነበር? ምንም ኢምንት ነበርኩ። አሁን በአዱንያ ላይ የሚገጥሙኝን የትኛውንም ፈተና ለመወጣት ብቁ ነኝ። ይቅርታ አድርግልኝና እንደ ፊርዓውን ራስን እያካበድክ ነው አለ ልቤ። ማን ነው ደግሞ ፊርዓውን? ከኔ ይበልጣል? ለነገሩ አንዴ በሰላም ልወለድ ብቻ፣ እሱንም ቢሆን አሳየዋለሁ። ይህን ከማለቴ በእናቴ ሆድ ውስጥ የምድር መንቀጥቀጥ ተፈጠረ። አፈር ሰማዩ ተገለባበጠብኝ፣ ዙሪያ ገባው በጎርፍ ተጥለቀለቀ። ወይኔ ጉዴ፣ የውመልቅያማ ነው እንዴ? መወለድ እንደዚህ ከሆነማ ይቅርብኝ። አረ ያረቢኔ እዚህ ይሻለኛል ቀስ እያለ ጨላለመብኝ እጅግ በሚያሳዝን ሁኔታ ለእስከ ዘላለሙ ወደ እናቴ ማጸን ዳግም ላልመለስ ያንን ዓለም በህይወት ተሰናብቼ ምናለ አለ በደረስኩበት ምለውን ቀን ደረስኩ! ሃላባ ጤና አጠባበቅ ጣቢያ ዕለታ ሐሙስ ከጠዋቱ 3 ሰዓት ከ17 ደቂቃ አይኔ ተገለጠ። መጀመሪያ ነጭ ነገር ይታየኛል። የነቢዩላ ኢብራሂምን ድንኳን የሚያክል ነጭ ኮፍያ ከስሩ መኖሪያ ቤት የሚያክል ፊት ብቅ አለ! ፍሬንች ዶር የሚያክል አፍ እያየችኝ ፈገግ ትላለች! ውስጡ ትላልቅ ጥርሶች። ሴትዮ ልትጎምጪኝ ነው እንዴ? የባሳ መሳቅ ጀመረች አረ በናትሽ ጥርስሽን ምንድን ነው እንደዚህ መደሰት ራስሽ ወለሽ መሰለሽ እንዴ ከንፈሯን አሞጠሞጠች እንዴ አሁን ደግሞ እንደ ስትሮ ልትስበኝ ነው እንዴ ጆሮ ተከፈተ በናትሽ ዝም በይ ስላት ተናደደችና ገለበጠችኝ እግሬን ወደ ላይ ይዛ ወደ ታች ዘቀዘቀችኝ ጀርባ ዬን ይዛ እረው ገደለች እያልኩ ሳለቅስ ሰቅሰቅ ብዬ ነሆን ያለቀስኩት። ከውጭ እልልታው ቀለጠ። እረር ድብን ያለ የተቃጠለ የትልልቅ ሴቶች እልልታ። እኔ ስገደል እነሱ እልል ይላሉ። ልቤ ልክ ነበር። ይቺ ዓለም በጣም በክፉ ሰዎች የተሞላች ነች። ለካ ደግሞ ስግብግብነታቸው በግዙፍነታቸው ያስታውቃል? ምንድን ነው የሚያካክሉት? ያሉ ሰው እንደምን ያደርግላቸዋል? ዋናው ነፍስ አይደለ እንዴ? እንደኔ ሚጢጥ የሆነው ቢፈጠሩ ምን ያደርጋል? ምን አለበት ልቤ? እንዴ ቅድም እኔን የሚያክል ነገር የለም ስትላል ነበር እንዴ ይች ጨካኝ ሴትዮ ደግሞ አትለቀኝም እንደ ኧረ፣ አሁን ደግሞ ምን ልታረጊኝ ነው? ልታርደኝ ነው መሰለኝ። መቀነት አነሳች። ወይኔ ያመጣችው። ወይኔ ወይኔ ምንድነው የተፈጠረው? ተፈጠሩ እትብቴን ቆረጠችው። በቃ ምንም ተስፋ የለኝም፣ ከዚያኛው ዓለም ጋር የሚገናኝበትን አንድ ገመድ ቆረጠችው፣ የእንጀራ ገመዴን፣ የሪዝቅ ገመዴን። ወይኔ ካቻው አይኖቼ በእንባ እንደተሞሉ ልቤ በሀዘን እንደተወጋ ፍጹም ተስፋ በቆረጠ መንፈሴ ያለሁበትን ዓለም ረገምኩት። አንቺ አዱንያ ሰው አይብቀልብሽ ዘመንሽ በእርግማኔ ይጠር፣ እድሜሽ በሰከንድ ይቆጠር፣ መስፈሪያሽ በአዛብ ይቆላ፣ ሰዓዳሽ በዜሮ ተባዝቶ መከራሽ በርቢ ይሰላ። እድሜ ልኬን ያንን ሁሉ ሺህ ደቂቃ እናቴ ማፀኑ ስኖር አይቼ ማላቀውን መከራ በአንድ ደቂቃ እንዳሳይሽኝ፣ በዘመሽን ሁሉ አይተሽ የማታውቂውን መከራ በአንድ ደቂቃ የምታይበትን ቀን አድርሶ ያሳየኝ። ልቤ ደንገጥ አለ። አንተ እሱ ቀን እኮ የው መልቅያማ ነው። ይሁና ከዚህ ቀን ይብሳል። እንዲያውም እሱን ቀን በደረስኩበትና ባየሁት እያልኩ ሳማረር ነበር። ያየዋት እነርሷ እግሬን ሸቀብ ይዛ ጭንቅላቴን ቁልቁል አንጠልጥላ እያወዛወዘችኝ በጨረፍታ አየኋት። ከስቃዩ ለማገገም በሲቃ የምትተነፍስ፣ ፊቷ በላብ የተጠመቀ፣ መላ ሰውነቷ ተዝለፍልፎ አልጋ ላይ እየወደቀ አጥንቷ ከአጥንቷ የተላቀቀ፣ በዚህ ሁሉ መሀል ፍጹም የሰከነ ማንነት የሚንጸባረቅባት ደርባባ ወይዘሮ። ምን አይነት ደግ ፊት ነው ያላት? ልቤ ልክ አልነበረም። እዚህ ዓለም ላይ እንዲህ ያለ ደግ ፊት መኖሩን ለምን አልነገረኝም? ምናልባት እሱ እንዳለው እዚህ ዓለም ላይ ከተሰራጩ አስመሳይ ሰዎች አንዷ ትሆን እንዴ? ትሁና ቢያንስ ሲያያዝ ሰላም ትሰጥ የለም እንዴ? ልብን ታረጋጋ የለም እንዴ? ፍራቻን ከአእምሮ ውስጥ ታጠፋ የለም እንዴ? እንዲች ያለች ሴት እዚህ ዓለም ላይ መኖሯን ለምን አልነገረኝም? አይኗን ለመግለጥ ሞከረች፣ አልቻለችም። አቅም አነሳት። መልሳ ከደነችው። ነገር ግን በጨረፍታ አይታኝ ስለነበረ አቅሟን ሁሉ አሟጣ የሞት ሞቷን አይኗን በለሆሳስ ደግማ ከፈተችው። ምን አይነት ተፈጥሮ ነው? አይኖቿ ላይ የመላይኮች አይነት ርኅራሄ ይታያል። ይህቺ ሴት እንዴት አስመሳይ ልትሆን ትችላለች? ተናገረች። ምን እንዳለች አልሰማውም። በድምጿ ግን ለየኋት። ይህንን ድምፅ አውቀዋለሁ። እንዴት ሊጠፋኝ ይችላል? ያኔ በአናቴ ማህፀን ውስጥ እያለሁ እያለ ብዙ ታሪኮችን የሚነግረኝ ድምፅ። እናቶች ግን በዚህ አጋጣሚ ልምከራችሁ፣ በእርግዝናችሁ ወቅት ቁራን ቅሩ፣ ቁራን አዳምጾ ዚክር አብዙ። ድምፃችሁን ከፍ አድርጋችሁ ዱዓ አድርጉ። ማዕፀናችሁ ውስጥ ያለው ልጅ ያዳመጣል፣ ያውቃል። ትዝ ይለኛል የስድስት ወር አካባቢ ፅንስ እያለው አንድ ቀን ሰርግ ቤት ሆና ነው መሰለ፣ ይንጫጫሉ። እረሱን ነገር ቀንሱት ትላለች ሽንኩርት እየላጠች እንደነገርኳቸው እሜ ብዙ አትንቀለቀልም ልጅሽ እኮ እንዲለምደው ብለን ነው ይሏታል። እኔ ልጅ ሴት ነች አለች። ኧረ እባክሽ አልኩና ሆዷን ይዤ በእርግጫ ወደ ውጭ ድርግም ሳረጋት፣ ኧረ ምን አይነት ቡዳ ልጅ ነው! እሺ በቃ ወንድ ነህ አቦይ መች ግቢልኝ። እንደዚህ ነበር የምንግባባው። ነርሷ በፎጣ አጠቀለለችኝና ወስዳ ሰጠቻት። ተቀብላ አቀፈችኝ። አቅፋ ከማጸኗ እኩል ይደላል። አቤት ርህራሄ! በዚች ከሦስት አኪሞች ጋር በምንጋራት ዓለም ውስጥ ብቸኛዋ መልካም ነገር እሷ ናት። እናቴ ጡቷ ነው ታጎረሰችኝ። ሱብሃነላ። ላለፉት በርካታ ሰከንዶች ያሳለፍኩትም መከራ ሁሉ በአንዴ ረሳሁት። ልቤ ግን ጠላቴ ነው። ይህኔ መሰለ በኒዕማ የተሞላ ዓለም በክፋት የተሞላ ነው ብሎ እያስፈራራ እዛው ቀርቼ ቢሆንስ። እረ እንኳን ተወለድኩኝ። አባቴ አልሐምዱሊላ ብዬ ሳልጨርስ በሩ ብርግድ አለ። ያለንበት ዓለም አይን በሚያጥበረብር ብርሃን ተሞላ። አይኔ በጦር የተወጋል ስቅጠጥ ሲለኝ የእናቴን ጡት ለቀኩና ባለኝ በሌላ አቅም የቅድሙ አይነት ድምፅ አወጣ። አረ በሩን ዝጉት፣ አለቅን ጠፋን እያልኩ ነው ማን ሊሰማኝ? ጭራሽ የድምጽ ብክለት ተከሰተ። ጫጫታ ሁካታ፣ ነርሷኔን ከናቴ ቅፍ ነጥቃ ይዛኝ ዞር ስትል የአካባቢው ሽታ አው! ምን አይነት ዓለም ላይ ነው የመጣሁት? በእርግጥ ለተመልካች የአንድ ሕፃን ለቅሶ እያለቀስኩ ሊመስል ይችላል። እኔ ግን በዚህ ሶስት ደቂቃ ውስጥ ባሳለፍኩት መከራ ምን ያህል ነፍሴን እንደቆሰለች ለማሳየት ታላቁን ጩኸት ጮኋለሁ። ነርሷኔን ተሸክማ ሸከተፍ ሸከተፍ ሸከተፍ፣ አንድ ግሯን አንስታ ምድር በጣለች ቁጥር ከሰማይ ተነስታ ምድር የምትፈጠፈጥ ያል ታናውጠኛለች። ነርሷኔን ተሸክማ ትሄዳለች። ልቀቂኝ! ማን ሊሰማኝ? የደካማ ድምፅ ማይሰማበት አለም። ቅድም የተከፈተው በር እየቀረብ ነው እየገዘፈ እየገ አንቺ፣ ዘትዮ ወደ ሲራጥ ያስገባሽ ነው እንዴ? ለካ የአዱኒያ አዱንያ ሀያት አጭር ነው የሚባለው። አሁን ገባኝ። ይሄኔ በቃ ወደ አኬራ መውጫ በር ነው ማለት ነው። እሺ አሁን ወደ ጀነት ነው ወይስ ወደ ጀሀነም ነው የምገባው? ምንም ወንጀል አልሰራሁም። በአዱንያ ሀያቴ ለሶስት ደቂቃ ያህል እየተሰቃየሁ ነው የኖርኩት። ጀሀነምም አልገባም። ኦ የእናቴን ቃል ጠበቁም አልተንከባከብኳት። የአረቢ አፉ በለኝ። ሲራጥም በቀላሉ ከሚሻገሩት አድርገኝ። አልሐምዱሊላህ በቀላሉ አለፍ ነው የሄድነው። ግን ወደ አኺራ አልነበረም። ሌላ በታላቅ ብርሃን የተሞላ ዓለም። እዚህ ደግሞ መልካም ሴቶች አሉ፣ ጅልባብ የለበሱ ማሻአላህ ተባረከላህ ይባባላሉ። ድምፃቸው ሲያምር ዱኒያ ላይ ኑረ ላይኖች መኖራቸውን ከዚህ በፊት አልሰማውም ነበር። ከዱንያም ይሄኛው ዓለም ሰፊና ምቹ ነው፣ ነፋሻ ነው እያልኩ ሳደንቅ በድንገት ነርሷ ቀጥ ብላ ቆመች። ዞር ብዬ ስመለከት ታፔላ አየሁ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ማሻአላህ ኢትዮጵያ ነው ለካ የተወለድኩት። ትዝ ይለኛል፣ ያኔ የሶስት ወር ጽንስ እያለሁ ነበር ሀገር የመረጥ ነው። የሚገርማችሁ አንደኛ ላይ ነበር የሞላሁት። ኢትዮጵያ ሀገር የሚመረጠው እዚህ እናንተ ዩኒቨርሲቲ እንደምትመርጡት ነው። አፍጋኒስታን ይላል ምን አለ ብዬ ስፈትሽ፣ ሰላም ነው። እሺ አሳልፈው ቀጣይ አሜሪካ ይላል። ፊደሉ በኤ ነው የሚጀምረው። ኦኬ እሺ አሜሪካ ምን አለ? አቶሚክ ቦምብ። አሳለፈው አባት። ኦኬ እሺ ቀጣይ አንጎላ ይላል። አንጎላ እሺ ምናለ ስል ጨቃ ጨቃ ምንድን ነው የቦቆሎ ገንፎ። እሱን እየጠጣችሁ ነው ተጫዋቾቻችንን በቴስታ በምናምን አሽመድ ምናችሁ የምትልኩልን። አሳለፈው በናት። እንግሊዝ ይላል። እንግሊዝ ምን አለ? ጉራ። ምን ያደርግልኛል? አሳለፈው ቀጣይ ላይ አውሮፓ ይላል። አውሮፓ ምን አለ? መብት። የምን መብት? አትንዝጋ፣ አሳልፈው። ከዛ ኢትዮጵያ ይላል። ኢትዮጵያ ምን ምን አለ ብዬ ከፈትኩኝ፣ ፍቅር፣ መተሳሰብ፣ አብሮ መብላት፣ ዶሮ ወጥ፣ ስኳር ድንች፣ ቡና ጠጡ እና የልብ ኩራት አንደኛ ምርጫ ጥርጥር የለውም። በተለይ ኩራት የምትለዋ ነገር እምዬ ኢትዮጵያ እንኳን ደህና ቆየሽ ብዬ ሳልጨርስ አጠና አጠና የሚያካክሉ ረጃጅምና ጠንካራ ጣቶች ወደ እኔ የተዘረጉ ወይ ነው ያለ። ልቤ መምታት ጀመረ። መጣ እንደ ግሬደር ሳቅስቆ ያዘኝ እነርሷ እንኳን ደስ ያለህ፣ ቁርጥ ራስህን ነው የሚመስለው። እንዴ ማመሳሰል አያውቁም እንዴ እነዚህ ሰዎች? አላህ ሰውን ልጅ ከጭቃን የፈጠርኩት አላለም? እኔ ምን ነው እሺ፣ ይሄንን ከብረት የተሰራ ሰውዬ የምመስለው? ኧረ ዞር በይ በእናትሽ። ሰውየው አሁንም ሰቅሰቅ አርጎ አንስቶ ወደፊቱ አስጠጋኝ። ላስለቅቀው ሞከርኩ፣ ተወራጨው ወይ ፍንክጭ። የብረት እጅ ወይ ይቻለም እንዲህ ልቅለል ማንም እጅ በእጅ ይቀባበለኝ። ደግሞ አላህ ሰውን ከጭቃን ነው የፈጠርኩት አለም። እንዲህ አይነት መጓጉጥ የሆነ እጅ ያለው ሰውዬ ከየት ነው የመጣው? አያፍርም እንዴ ደግሞ? ነርሷ ለሰውየው ሰታኝ፣ ዞር ዙር ስትል ፊቱ ምን ያክላል ደሞ፣ የነርሷን ፊት ሁለት ያክላል። የመጣው እንጣብዬ አፈጠጥኩበት፣ ፈገግ አለ። ንቀቱ አበሳጨኝ። ገላ መጥኩት። በጣም ፈገግ አለ። ፂሙ መሃል ጥርሶቹ በላው። ግራ ገባኝ። በርህራሄ እያየኝ በጣም ፈገግ አለ። ይህ ሰውዬ ሲበላኝ ምን ምን እንደብለው እንደምጣፍጠው እያሰበ ነው እንዴ? ኮስተር አለ። ያሰብኩትን አወቀብኝ መሰለኝ። ቢያውቅስ ምን ያመጣል ብዬ እኔም ኮስተር አልኩኝ። አፈጠጠብኝ አፈጠጥኩበት። ወደ እኔ መጣ። ቆይ ቆይ ቆይ ቆይ ምን ልትሆን ነው? ከንፈሩን አላቀቀ። ምን አይነት ድምፅ ነው የሚያወጡት? እዚህ ያለኝ ደግሞ ደሞ ጆሮ በምን ልድፈ ነው? እሺ፣ አረ አረ አረ። አፉ ተከፈተ። በቃ በላኝ ማለት ነው። እናቴ ድረሺ፣ ይሄ ሰውዬ በላኝ። አረ አይኔን ጨፍኛ ላልቅስ ልሩጥ ምሉን ፂሙ ጆሮዬን ነካኝ። በቃ ተበላው፣ በቃ ተበለው፣ ከመጮህ የቀደመና አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ቢላሉል ሀበሺ እስከ ዛሬ ድረስ ምድር ላይ ያለ እንዴ?